ሚና አቤት ከብታ እየኖረች እንደሆነ ሰምቻለሁ ማ ሄርሜላ ከሆነ እቺ ልጅ ከዛ ቤት እንድታስወጣ ትፈልጋለሁ ችግር የለም ማለት እኔ ነኝ እኔ ራሴ ያስወጣታለሁ ግን ደግሞ እርግጠኛ ሆኜ የምነግርሽ ነገር አብርሃም አንቺና አብርሃም የኖራችሁበት ቤት አብርሃም ሄርሜላን አያኑራትም እያልኩሽ ነው የምሬን የሰማሽው ነገር ያኑራት ግን እዛ ቤት ውስጥ እንድትኖር አልፈቅድም አልፈልግምም ስንጨርስ እንጨርሳለን። እስካልጨረስን ድረስ ደግሞ አልጨረስንም። ሩታየ ንግስታችን መጣለች። አልጨረስንም ከሄረሜላን ክቤት ከቤት አስወጣልኝ በማለት አቤላን በአዲስ አንቃይዘዋለች። አቤላ እሱ እንዳመጣ እውነቱን ተናገረ። ዛሬ አዲስ ነገር አለ። ሩታየ ንግስት አፋጣዋለች። ሄረሜላን አስወጣልኝ። አዎ ብርኬ ወይኔ ወይኔ አበደ ሀይሚ ጥላው ሄደች። ያልታሰበ ችግር ተፈጠረ ማለት ነው። ሀይሚ ራሴን ማሳረፍ ወይም ደግሞ ራሴን ቼክ ማድረግ አለብ በማለት እንግዲህ ለጓደኛዋ ጥላለት ሄዳለች። ምን ተፈጥሮ ነው? ዘሮ ቀለጠ። ሀይሚዬ ድብዳቤ ጥላለት ለቡሩኬ ሄደች። ቡሩኬ ወደቀ። ቡሩኬ አበድ። ይዜን ያክል እንዴት እንደሚወዳት እየገለጠላት እሷ ምነካት። እንዲሁም ውዶቼ አዲስ ነገር አለ፣ እስከ መጨረሻው ተከታተሉ። ሩታን ዛሬ እንግዲህ በአዲስ ትመጣለች። ከትንሽ ደቂቃ በኋላ ጠብቋት ማለት ነው። የእኛ እንቁ ቡሩኬ የፈለገበት እንደሚወዳት እንደሚያፈቅራት ይው ጉድ ተነስ ተነስ ተነስ አታልቀስ። እንደው ፕራንክ ነው የምትሉኝ፣ እውነት ለመናገር ፕራንክ ነው በሉኝ። ዛሬ ዘሩ ቀለጠ። ሰላም አለይኩም ወራህመቱላሁ ወበረካቱ። ውድና የተከበራችሁ የጨረቃ የግሪሲ የኩር ቤተሰቦች እንደምን አላችሁ? ለም በያላችሁበት ያለ ሰላም ታይላችሁ። እንግዲህ ዛሬ ቡርኬ አበደ፣ ሀይሚዬ ጥላው በረበች ማለት ነው። የት እንደሄደች አናውቅም። በየመኪናው እየገቡ ፎቶዋን ይዘው ፍለጋ በፍለጋ ቡርኬ ምን ሆነ? ወይኔ ወይኔ ወይኔ ፍቅር አበረረኝ። እንግዲህ ብርኬ እንደሚወዳት እያወቀች ግን እውነት ይመስላችኋል? ፕራንክ ነው የምትሉ ሸር ላይክ አድርጉ። እውነት ለመናገር ሩታዬ እንግዲህ ዛሬ ትመጣለች። ውዶችን ሩታ እውነታውንና አንደበቷን የደበቀችበት ምን አለ መሰላችሁ? ስላልተመቻት ነው ሁለት ቀን የቀረች። ሲቀጥል ደግሞ ሀይሚዬ ሁለት ቀን የጠፋንበት ያለ ምክንያት አይደለም ብላለች። ያለ ምክንያት ሲሆን ሊሆንም ላይሆንም ይችላል። እንግዲህ ሀይሚ ራሷን በእውነት ሁላችን ነው የደነገጥን። የሀይሚ መጥፋት፣ የሀይሚ መሄድ፣ የሀይሚ እኔ አላምንም። ብርኬ በጣም እያበደ ይገኛል። አስደንጋጭ መረጃ፣ ሀይሚ ጠፋች። ሀይሚ እና ብርኬ የተለያዩ። ወይኔ ወይኔ ወይኔ እንዴት እንደሚወዳት እንዴት እንደተንገበገበላት። ግን ሀይሚ ይህን መጠቀም ምናስፈለጋት? እንዲሁም ከሁለት ቀን በፊት እወድሻለሁ፣ አፈቅርሻለሁ እኔ ካለሷ መኖር አልችልም እያለ እየለጠፈ የሚሰራ ልጅ ነበረ። አብራ እንግዲህ እሱ ብርኬ ተጠራጥሯል ማለት ነው። ብርኬ ግን እንደዚህ ካልወደዳት ለምን ይጠራጠራል? የሙሽዬ ልጅ እንግዲህ የሴቶች አለቃ ሴት ልጅ ስለሚያከብር የሙሽዬ ልጅ እንግዲህ እንዴት እንደሚንገበገብላት ማለት ነው። አያችሁ አይደለ? እንኳንም እናት ወለደችህ ብለናል። አቤት እሷም እኮ ሀይሜ ማለት ነው እንደሚወዳት እያወቀች ለምን መሸወድ አስፈለገ? ለምንስ እንደዚህ ያለ ፕራንክ መስራት አስፈለገ? እኔ መቼም ፕራንክ ይሆናል ነው እንጂ የከፋት ነገር ያለ አይመስለኝም። ግን ሁለት ቀናቸው ነው የጠፉት እንግዲህ ሁለት ቀን የጠፉበት ምክንያት እየተናገረች ትገኛለች። እንግዲህ ሀይሚዬ የከፋት ነገር ስላለ ሁለት ቀን ሙሉ ያልተገናኙበት በየሰው ቤት ሲዞሩ የነበሩት ሀይሚዬ፣ ዛሬ ግን ጥላው ሂዳለች። በየቦታው እየፈለገ ቡርኬ ራሱን ስቶ እላችኋለሁ። ቡርኬ ራሱን ስቶ እንግዲህ ሐኪም ቤት መግባት ብቻ ነው የቀረው፣ ሌላ ነገር የለውም። ውዶች ግን እንዴት መሰላችሁ፣ እንዴት ደስ ይላል መሰላችሁ። እንዲህ ነው ወንድ ወንድ ልጅ የወደደውን ነገር አልሰጥም ብሎ ያፈቀረውን ሰው አልሰጥም ብሎ ሲሟገት፣ ለምን ሄደችበት ብሎ ያዙኝ ልቀቁኝ፣ ያዙኝ ልቀቁኝ ሲል እንዴት ደስ እንደሚል እነዚህ እንቆች እንግዲህ ጨረቃዎች ዛሬ ችግር ደርሶባቸዋል። የጨረቃ ቤተሰቦች ነው ተሰብሰቡ እውነት ልባችን ተሰብረዋል። እንግዲህ ይህ የግሬስ ቤተሰብ ልቡ እንደሚሰበረው የእነሱም የነጨረቃዬ ደግሞ ዛሬ አዲስ ድራማ ተጀምረዋል ማለት ነው። እንግዲህ ሀይሚዬ ጎበዝና አንበሳ እንቁ ለቡርኬ ቦታ አላት። ሲቀጥል አገባሽ አለሁ ወድሽ አለሁ አፈቅርሽ አለሁ ብሎ በአደባባይ ላይ የማይገልጥላት ሁሌ የምለዋለሁ ቡርኬና አንድ ቡርኬ ነው ግን ያንም ሆኖ ደግሞ ይወዳታል። ሲወዳት እንደዚህ በሶሻል ሚዲያ ላይ መጥቶ ሀይሚዬ እወድሻለሁ፣ ሀይሚዬ እፈቅርሻለሁ፣ ሀይሚዬ ለኔ ብቻ ነሽ በቃ አይልም። ሁሉን ነገር በሆዱ ነው። ብርኬ እንደተረዳ ነው። ቅመሞች እንግዲህ እንደተረዳ ናቸው ማለት ነው። እናቱን ይወዳል፣ ሴት እህቶቹን ይወዳል። ስለዚህ ሀይሚዬንም እንደዛ ነው የሚወዳት። በቃ በአጠቃላይ ሴት እህትና እናት የሚወድ ልጅ ለሚስቱ ወይም ደግሞ ለጓደኛው ለፍቅረኛው እንቁ ነው ይባላል። እና ዛሬ እንግዲህ ተንገበገበ ሀይሚዬም ብሎ ውሃ ካናቱ ላይ ስቲ ደፋበት ድረስ ነው ቡሩኬ፣ አለቀሰ፣ አበደ፣ ድረሱለት፣ ድረሱለት። ዛሬ ጥሪ አቅርበናል ማለት ነው። ቡሩኬ ራሱን ሊያጠፋ ነው። ሀይሚ ለምን ጠፋች? ለምንስ ተደበቀች? ለምንስ ራሷን ጭንቅላቷን ልታስ ማሳረፍ ነኝ አለች። ምን ነክቷት? በምን ካሜራ ጀርባ ምንስ ሲሆን ነበር የሚባለው? እንግዲህ ዛሬ አዲስ ነገር አለው። እውነት ለመናገር እኔ ግራ ይገባኝ። ለምን ቡርኬ የኔ ፍቅር፣ የኔ ውድ፣ ወድሻለሁ፣ አፍቅርሻለሁ ለምን አይላትም? አንድና አንድ እሱ ምንድን ነው እኔ ወድሃለሁ ብላ እንኳን ስትለው ማለት ነው ምንድነው የሚላት? አደራን የተሰጠው ጋሽዬ አደራ ብሎኛል እቲ የዚህን ያክል ኮሷም ሴት ልጅ ናት ሴት ልጅ ደግሞ እድሜ ታክሲ አይደለም ቁጭ ብሎ አይጠብቅም ለዛ ነው ግልጥ አላደረገላት። ግልጥ ስለማላደረግላት እንግዲህ እስኪ ዛሬ ደግሞ ጠፍታ እሷን በፈለጋ ሐኪም ቤት ሲገባ እንግዲህ ነገ ትመጣ ይሆን? አትመጣም ወይኒ ዘዋረድነ ተዋረድነ። እንግዲህ ሀይሚ እየጠፍታለች በፈለጋ አፋልጉን ማለት ነው። በእውነት አሳዘን ብርኬ፣ ከምር እንደዚህ ወንድ ልጅ ሲንቦጀቦጅ እኔ የመጀመሪያ ጊዜ ነው ያየው ማለት ነው። እናንወዳቸዋለን እናከብራችኋለን። ሸር ላይክ እያረጉ ቤተሰብ ይሆኑ እንግዲህ ሁዶች ሩታ እያያችሁ ነው። ሁለት ቀኗ ሶስት ቀኗ ያልመጣች ሩታ ናፍቃናለች። ግን እንግዲህ በፎቶሻት ሻፕ እየመጣችልን ነው። መኖሯን እያሳወቀች ነው። ሩታ እንግዲህ ጀግና አንበሳ፣ እንቁ፣ የሴቶች አለቃ አሁንም ወደፊት እየሄደች ነው። አብርሃም አይታቸዋል ትናንትና ከማን ጋር እንደሚሰራ እና ሁለተኛ ሶስተኛ እንደተሳመ አይታችኋል። ደግሞ ዛሬስ በቲክቶኮች መንደር ምን ይዞ ነው የመጣ? ጸጉሯን እየነካ ጸጉሯን እያበጠረላት፣ ጸጉሯን እየሰራት እና የአብርሃም ከመስመሩ የለቀቀና የወጣ ጋጥ ወጥ የሆነ አካሄድ እየሄደ ነው። ነፍሰል ወቅት ምን እያለ ነው? እኔን አትናገሩኝ ማንንም እንድትናገሩኝ አልፈልግም። የራሴን መንገድ ነው የምሄደው፣ እንደፈለኩ መሆን እችላለሁ እያለ ደግሞ ዛሬ አበረታቱልኝ በሰው ቤት አበረታቱልኝ በማለት መጥቷል፣ ማለት ነው። እንግዲህ ዩቱብ ከፍቶ ለአንዱ ተቸገረ ሰጦ ምን እንዳለ ታውቃላችሁ? መርካ አንድ ዩቱብ ከፍቶ መስጠት፣ መርካቶ ላይ እቃ ገዝቶ ባዶ ሱቅ ከፍቶ ስራበት ማለት ነው። እና በዚህ መንገድ ነው እኛ የምናሳድገው በማለት እንግዲህ የቡታጅራ ልጅ እያሳደገ ይገኛል ግን እኛ ያለ ምንድን ነው? ዝሙት ከንተው ነው እንጂ ደግ ስራውን ሰርቶ ወደ ራሱ ቢመለስልን አብርሃም እና አብርሃም ጀግና፣ እንደ ቡርኬ ያለ የለም። እና እንግዲህ ውዶች ቀልቡን ይመልስለት እላለሁ። የአብርሃምንም ሩታዬ ደህና ናት፣ ዛሬ ትመጣልናለች። የኔ ልዩዎች ሩታ አንበሳ ጀግና የእንቁ የሴቶች ጠንካራ ሀይሚዬም እንግዲህ የሴቶች አለቃ የሴቶች ጠንካራ ናት። ዛሬ እንግዲህ ጠፍታለች ሀይሚዬ አሳስባናለች። እንግዲህ በጥሩምባ እየተፈለገች ትገኛለች። ቡርኬ እያበደ ነው። ቡርኬ ያበደበት ያለ ምክንያት አይደለም፣ ስለሚወዳት ውዴታውንና ፍቅሩን በአደባባይ ገልጦላታል ማለት ነው። ሀይሚዬ ተመለሽ ባክሽ። እንግዲህ እኛ ሁሉን አታስጨንቅን፣ አዲስ ድራማ ነው ብለሽ ተመለሽ። እውነት ምንም እንደነካ ባናቅም ልባችን ተሰበረ። ሀይሚዬ ቅመም እኮ ናት። ጀግና እንዲ፣ ለቡርኬ ስትዘፍንለት ለቡርኬ አለው ብላ ከጎኑ ስትሆን ነው እንጂ በላይ በራሱ ትናንትና በሰው ቤት ገብተው እንዴት ነው ሲጨፍሩ ስትመሰገን የነበረ እሷም አመስግናላለች። የሀይሚ ቤተሰቦች የቡርኬ ቤተሰቦች ትለያላችሁ እያለች ብዙውን አውርታለች። ግን ይህን ለምን ተጠቀመች? እውነት ለመናገር ልባችን ተሰብሯል። ወዶች ሸር ላይ ካረጉ እንወዳችኋለን። ሩታዬ ጀግና፣ ሀይሚዬ ጀግና። አብርሽ ወደ ራሰ ተመለስ። ቡሩኬ፣ አይዞህ ትገኛለች። አለቀሰ። እንወዳችኋለን፣ እናከብራችኋለን። የእኛ ጀግኖች፣ የእኛ አንበሶች። ከነዚህ ልጆች ምን ተማራችሁ? ላይክ እያ ሩታዬ እንግዲህ አንቀጠቀጠችው። አቤላ እውነታውን ተናገረ። አቤላ ሄርሜላን እንዳመጣት እንደተናገረው ዛሬም እውነቱን እንዲነግራት ፈቀደላት ፈቀደችለት። ሩታ አልጨረስኩም፣ የኛ ጉዳይ ስላላለቀ ሄርሜላን ከቤቴ አይኗ እንዳያት ብላለች። ፍርድ ቤት የያዘው ስለሆነ ከቤቴ እንድትወጣ እፈልጋለሁ ብላ አቤላን አስጠነቀቀች። አቤላ ሁሉን ነገር ሊነግራት ከሩታ ተስማማ። አያችሁ አደለ? ዞሮ ዞሮ ወደ ሩታ ተጠጋ። አሰላሙ አለይኩም አደል